እንደምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስባማ የጉበት በሽታን ለመፈወስ እናም ለመቀልበስ የሚረዱ አስር ምርጥ ሱፐር የሆኑ ምግቦችን እነግራችኋለሁኝ ስባማ የጉበት በሽታ በምን ምክንያት ሊከሰት እንደሚችልና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 በጉበት ሴሎች ውስጥ ከመጠን በላይ ስብ የሚከማችበት ሁኔታ ሲሆን ይህም ጉበት በተቀላጠፈ ሁኔታ የመስራት ችሎታውን ይጎደዋል። ጤናማ ጉበት አነስተኛ መጠን ያለው ስብን ይይዛል። ነገር ግን ከጉበት ክብደት ከ5 እስከ 10 ፐርሰንት በላይ ስብ ከሆነ ስባማ ጉበት ይባላል ማለት ነው። ሁለት አይነት ዋና ዋና ስባማ የጉበት በሽታ አይነቶች አሉ። እነዚህም አንደኛ በአልኮል አማካኝነት ያልተከሰተ ስባማ የጉበት በሽታ ወይም ደግሞ ነን አልኮሊክ ፋቲ ሊቨር ዲዚዝ የምንለው ነው። ብዙ አልኮል በማይጠጡ ሰዎች ላይ በብዛት ይታያል ወይም ደግሞ ይከሰታል። ብዙውን ጊዜ ከወፍረት ከኢንሱሊን ሬዚስታንስና ከሜታቦሊክ ሲንድረም ጋርም ይያያዛል። ሁለተኛ በአልኮል አማካኝነት የሚከሰት ስባማ የጉበት በሽታ ነው፣ አልኮሊክ ፋቲ ሊቨር ዲዚዝ የምንለው ይህ ከመጠን በላይ አልኮልን በመጠጣት የሚከሰት ሲሆን ይህም የስብ ክምችት እናም የጉበት መቆጣትን ያስከትላል። ስባማ የጉበት በሽታ ሳይታከም ከቀረ ወደ ከፋ ሁኔታዎች ሊቀየር ይችላል። ለምሳሌ አልኮል አልባ ስቴቶ ሄፓታይተስ ወይም ደግሞ ነን አልኮሊክ ስቴቶ ሄፓታይተስ የምንለው የጉበት ፋይብሮሲስ፣ ወይም ደግሞ እንደ ጠባሳ ሲርሆሲስ፣ እናም ወደ ጉበት ካንሰር ይቀየራል ማለት ነው። ስባማ የጉበት በሽታ ዋና ዋና መንስኤዎች አሉት፣ የሚከሰትበት ማለት ነው። ነን አልኮሊክ ፋቲ ሊቨር ዲዚዝ ይሁንም አልኮሊክ ፋቲ ሊቨር ዲዚዝ ይሁንም፣ በአልኮል አማካኝነት የሚመጣም በአልኮል አማካኝነት የማይመጣውም ቢሆን ማለት ነው። በጣም የተለመዱት ጉልህ የሆኑ ምክንያት ወይም ደግሞ መንስኤዎች የምንላቸው አንደኛ ውፍረት ነው። ከመጠን በላይ የሆነ የሰውነት ስብ በተለይም የሆድ ስብ በጉበት ውስጥ የስብ ክምችት እንዲጨምር ያደርጋል። የተለመደ የሰውነት ክብደት ወይም ደግሞ ቦዲማስ ኢንዴክስ ያላቸው ነገር ግን ከፍተኛ የውስጥ ስብ በአካላት ዙሪያ ያለው ስብ ያላቸው ሰዎችም ለአደጋ የተጋለጡ ናቸው። ኢንሱሊን ሬዚስታንስን እናም ኢንፍላሜሽንን ያበረታታል። ይህም የጉበት ስብ ክምችትን ያባብሰዋል። ሁለተኛ የኢንሱሊን ሬዚስታንስና አይነት ሁለት የስኳር በሽታ ነው። የኢንሱሊን ሬዚስታንስ ሰውነት የደም ስኳርን ለመቆጣጠር አስቸጋሪ ያደርገዋል። ይህም በጉበት ውስጥ ስብ እንዲከማች ያደርጋል። ከፍተኛ የኢንሱሊን መጠን በጉበት ውስጥ የስብ ውህደትን ያበረታታል። በአይነት ሁለት የስኳር በሽታ፣ በቅድመ የስኳር በሽታ እናም በሜታቦሊክ ሲንድረም ተጋላጭ በሆኑ ሰዎች ላይ የተለመደ ነው። ሶስተኛ ከፍተኛ የስኳርናም የተጣራ የካርቦሃይድሬትስ አወሳሰድ ወይም ደግሞ አመጋገብ ነው። ፍሩክቶስ በሶዳ ወይም ደግሞ በለስላሳ መጠጦች እናም በተዘጋጁ ምግቦች ውስጥ የሚገኘው፣ ነጭ ዳቦ፣ ፓስታ እናም ሩዝ። እነዚህ ምግቦች በጉበት በፍጥነት ወደ ስብ ይለወጣሉ፣ ይህም የስብ ክምችት እንዲፈጠር ያደርጋል። አራተኛ ከመጠን በላይ የሆነ የአልኮል ፍጆታ ነው፣ ለአልኮሊክ ፋቲ ሊቨር ዲዚዝ ያጋልጣቸዋል። አልኮል ለጉበት ሴሎች መርዛማ ነው እናም በጉበት ውስጥ ስብ እንዲፈጠር ይጨምራል። ጉበት ስብን የማፍረስ ችሎታውን ያዳክመዋልናም እብጠትናም የሴል ጉዳትን ያስከትላል። አልፎ አልፎ መጠነኛ መጠጣትን በጊዜ ሂደት በአንዳንድ ሰዎች ላይ ስባማ ጉበትን ሊያስከትል ይችላል። አምስተኛ ከፍተኛ ኮሌስትሮል ናም ትራይግሊሰራይድ ነው። ከፍተኛ የሆነ ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል ናም ትራይግሊሰራይድ ወደ ጉበት ስብ አቅርቦትን ይጨምራሉ ጉበትን ይጫናል እናም ከመጠን በላይ ስብን ያከማቻል። ስድስተኛ የማይንቀሳቀስ የአኗኗር ዘይቤ ካላችሁ ነው። የአካል ብቃት እንቅስቃሴ እጥረት ማለት ነው። አካላዊ እንቅስቃሴን አለማድረግ የስብ ሜታቦሊዝምን ይቀንሳል። ለክብደት መጨመር፣ ለኢንሱሊን ሬዚስታንስ እናም ለደካማ የግሉኮስ ቁጥጥር ወይም ደግሞ ለነን አልኮሊክ ፋቲ ሊቨር ዲዚዝ ዋና አስተዋጽኦን ያደርጋል። ሰባተኛ ደካማ የሆነ የአንጀት ጤና እናም ኢንፍላሜሽን ነው። ጤናማ ያልሆነ የአንጀት ማይክሮባዮም ወደ ሊኪገትና ኢንፍላሜሽን ሊያመራ ይችላል። ይህ በጉበት ውስጥ የበሽታ መከላከያ ምላሾችን ሊያስነሳ ይችላል። ይህም የስብ ክምችትና የጉበት ጉዳትን ያበረታታል። ሊኪገት ማለት የአንጀት ሽፋን ባክቴሪያዎችና መርዛማ ንጥረ ነገሮች ወደ ደም ውስጥ እንዲገቡ የሚያስችል የምግብ መፈጨት ስርዓት ሁኔታ እንደሆነ የሚታሰብ በሽታ ነው። ስምንተኛ ደግሞ አንዳንድ መድኃኒቶች ናቸው። እንደ ኮርቲኮስቴሮይድስ የምንላቸው አሚዮዳሮን፣ ወይም ደግሞ ለልብ ምት የሚታዘዙ መድኃኒቶች፣ ታሞክሲፊን ለጡት ካንሰር፣ ሜቶትሬክሴት የምንላቸው እነዚህ መድኃኒቶች በስብ ሜታቦሊዝም ላይ ተጽዕኖ ሊያሳድሩ ወይም ደግሞ እንደ የጎንዮሽ ጉዳት የጉበት እብጠትን ሊያስከትሉ ይችላሉ። ዘጠነኛ ፈጣን የሆነ የክብደት መቀነስ ወይም ደግሞ የተመጣጠነ ምግብ እጥረት ነው። በጣም በፍጥነት ክብደት መቀነስ ለምሳሌ ከባሪያትሪክ ቀዶ ጥገና ወይም ደግሞ ከከፍተኛ አመጋገብ በኋላ ከስብ ክምችት የሚለቀቀው ስብ ጉበትን ሊያጨናንቅ ይችላል። የተመጣጠነ ምግብ እጥረት በተለይም የፕሮቲን እጥረት የጉበት መርዛማ ንጥረ ነገሮችን የማስወገድ እናም የስብ ሜታቦሊዝምን ያዳክማል። አስረኛ ደግሞ በዘር የሚተላለፉ ምክንያቶች ናቸው። ስባማ ጉበት የስኳር በሽታ ወይም ደግሞ ውፍረት የቤተሰብ ታሪክ አደጋውን ይጨምረዋል። ሌሎች ደግሞ ለስባማይ ጉበት በሽታ አስተዋጽኦ የሚያደርጉ እንደ ፖሊሲስቲክ ኦቫሪያንስ ሲንድረም ወይም ደግሞ ፒሲኦኤስ የምንለው ችግር ካለ፣ የእንቅልፍ አምፒኒያ፣ የታይሮይድ እክሎች ለምሳሌ ሃይፖታይሮይዲዝም፣ ማጨስ፣ መርዛማ ንጥረ ነገሮች ወይም ደግሞ የአካባቢ ብክለቶች ስባማይ ጉበት በሽታን የማስከተል እድላቸው ከፍተኛ ነው ማለት ነው። ስለዚህ ስባማ ጉበት በሽታ በነዚህ ሁላ በርካታ ምክንያቶች ሊከሰት ይችላል። ስባማ ጉበት በሽታ ለመፈወስና ለመቀልበስ የሚረዱ አስር ምርጥ ሱፐር የሆኑ ምግቦችን ደግሞ አሁን በዝርዝር ነግራችኋለሁኝ። አንደኛ አረንጓዴ ቅጠላማ አትክልቶች ናቸው እንደ ስፒናች፣ ጎመንና አርጓላ የምንላቸው ለምን ይረዳሉ? እነዚህ በክሎሮፊል የበለጸጉ ናቸው። ይህም ከባድ ብረቶችን ኬሚካሎችን፣ እናም ጸረ ተባይ መድኃኒቶችን በማስወገድ ጉበትን ለማጽዳት ይረዳሉ። ለጉበት ተግባር የሚረዱ እናም የስብ ክምችትን የሚቀንሱ አንቲኦክሲዳንት እናም ፋይበር በውስጣቸው በብዛት ይገኛሉ። ጥናቶችም እንደሚያሳዩት ቅጠላማ አረንጓዴዎች በተለይም አልኮል በሌለበት ስባማ የጉበት በሽታ ባለባቸው ሰዎች ላይ የጉበት ስብ ክምችትን ሊቀንሱ ይችላሉ። ወደ ሰላጣ ወደ እስሙዚ በመጨመር ወይም ደግሞ እንደ የጎን ምግብ በእንፋሎት በማብሰል መጠቀም ይቻላል። ሁለተኛ ስባማ አሳዎች ወይም ደግሞ ፋቲ ፊሽ የምንላቸው ናቸው። እንደ ሳልመን፣ ሰርዲን፣ ማካሬል የምንላቸው እነዚህ ለምን ይረዳሉ? ከፍተኛ መጠን ያለው ኦሜጋ ስሪ ፋቲ አሲድ በውስጣቸው ይገኛል። ይህም የጉበት መቆጣትን ወይም ደግሞ ኢንፍላሜሽንን ይቀንሳል። በጉበት ውስጥ ያለውን የስብ መጠን ይቀንሳል። ለነን አልኮሊክ ፋቲ ሊቨር ዲዚዝ አያያዝ ወሳኝ የሆነውን የኢንሱሊን ሴንሲቲቪቲን ያሻሽላል። ኦሜጋ ስሪ ትራይግሊሰራይድን የሚቀንሳል ይህም በጉበት ስብ ክምችት ውስጥ በጣም አደጋ ነው። እንዴት መጠቀም ይቻላል? በሳምንት ከሁለት እስከ ሶስት ጊዜ በምድጃ የተጠበሰ ስባማ አሳን ወይም ደግሞ ፋቲ ፊሽን ለመመገብ ሞክሩ። ሶስተኛ ደግሞ እርድ ነው። እርድ ለምን ይጠቅማል? እርድ ኃይለኛ አንቲ ኢንፍላማቶሪ እናም የአንቲ ኦክሲዳንት ውህድ የሆነውን ኩርኩሚንን ይዟል። ኩርኩሚን የጉበት ኤንዛይሞችን ኤኤልቲ እናም ኤኤስቲን ይቀንሳል። እነዚህም የጉበት ጉዳት አመልካቾች ናቸው። የሃሞት ምርትንም ያሳድጋል። ይህም ስብን ለማዋሃድ እናም መርዛማ ንጥረ ነገሮችን ለማስወገድ ይረዳል። በሙከራ ጥናቶች የጉበት ፋይብሮሲስን እናም የስብ ክምችትንም ይቀንሳል። እንዴት መጠቀም ይቻላል? ወደ ወተት በመጨመር መጠቀም ይቻላል። ለተሻለ መምጠጥ ከቁንዶ በርበሬ ጋር ብትጠቀሙት በጣም መልካም ነው። እርድን ስትጠቀሙ ግዴታ ቁንዶ በርበሬን መጠቀም ይኖርባቸዋል፣ ትንሽ መጠን። አራተኛ ደግሞ ነጭ ሽንኩርት ነው። ነጭ ሽንኩርት ለምን ይጠቅማል? ነጭ ሽንኩርት አሊሲንና ሴሊኒየም የተባሉ ተፈጥሯዊ ውህዶችን ይዟል። እነዚህም ጉበትን የሚያጸዱ እናም ስብን የሚቀንሱ ናቸው። ነጭ ሽንኩርት የጉበት ኢንዛይም እንቅስቃሴን ያበረታታል። የኮሌስትሮልና የትራይግሊሰራይድ መጠንንም ይቀንሳል። የኢንሱሊን ስሜታዊነትን ያሻሽላል። ነን አልኮሊክ ፋቲ ሊቨር ዲዚዝን ለመቀልበስም በጣም አስፈላጊ ነው። እንዴት መጠቀም ይቻላል? በጥሬው በሰላጣ ውስጥ መጠቀም በምግብ ማብሰል ውስጥም መጠቀም ይቻላል ማለት ነው። አምስተኛ ቡና ነው፣ በስኳር ያልጣፈጠ ማለት ነው። ለምን ይረዳል? ጥናቶች እንደሚያሳዩት ቡናን የሚጠጡ ሰዎች የጉበት ጠባሳ ወይም ደግሞ ፋይብሮሲስ እናም ለሲርሆሲስ የመጋለጥ ዕድላቸው በጣም አነስተኛ ነው። ክሎሮጂኒክ አሲድ እናም ካፌንን ይዟል። ይህም የጉበት መቆጣትን ይቀንሳል፣ የስብ ክምችትን ይቀንሳል፣ ለጉበት ካንሰር ተጋላጭነትን ይቀንሳል። እንዴት መጠቀም ይቻላል? በቀን ከአንድ እስከ ሁለት ኩባያ ያለ ስኳር ወይም ደግሞ ያለ ክሬም መጠጣት ይቻላል። ስድስተኛ አቮካዶ ነው። አቮካዶ ለምን ይረዳል? አቮካዶ መጥፎ ኮሌስትሮልን እናም የጉበት ስብን የሚቀንሱ ጤናማ የሞኖ አንሳቹሬትድ ስብን በውስጡ በብዛት ይይዛል። ጉበትን ለማጽዳት የሚረዳ ኃይለኛ አንቲ ኦክሲዳንት የሆነውን ግሉታቲንን በውስጡ በከፍተኛ መጠን ይዛል። የጉበት ሴሎችን ከኦክሳይድ ጭንቀት የሚከላከለው ቫይታሚን ኢንም ይዟል። እንዴት መጠቀም ይቻላል? ወደ ሰላጣ፣ ወደ ስሙዚ ወይም ደግሞ አቮካዶን እንዲሁም መመገብ ትችላላችሁ። ሰባተኛ ደግሞ ቀይስር እናም የቀይስር ጭማቂ ነው። ቀይስር እንግዲህ የጉበት መቆጣትን ለመቀነስ የሚረዱ አንቲ ኦክሲዳንቶች የሆኑ ቤታ ላይንስን በውስጣቸው በብዛት ይይዛሉ። የጉበት መርዛማ ንጥረ ነገሮችን ማስወገድን ይደግፋል። ይህም መርዛማ ንጥረ ነገሮችን ማስወገድን ያሻሽላል። ለስብ ስብራት አስፈላጊ የሆኑትን የደም ዝውውር እናም የሃሞት ፍሰትንም ያሻሽላል። እንዴት መጠቀም ይቻላል? የቀይስር ጭማቂን መጠጣት፣ በመጠኑም ቢሆን ቀይስርን መጥበስ ወይም ደግሞ ወደ ሰላጣ መጨመርም ይቻላል። ስምንተኛ ደግሞ ዋልነት ነው። ዋልነት እንግዲህ ለምን ይረዳል? ዋልነት ኦሜጋ ስሪ ፋቲ አሲድ ግሉታቲንና አርጊኒንን በውስጣቸው በብዛት ይገኛሉ። እነዚህም ጉበትን ለማጽዳትና ለመፈወስ ይረዳሉ። ነን አልኮሊክ ፋቲ ሊቨር ዲዚዝ ባለባቸው ሰዎች ላይ የጉበት ኤንዛይም ደረጃ ለማሻሻልና የሰባ ጉበት ነጥቦችን ለመቀነስም ታይቷል፣ ወይም ደግሞ ይረዳል። እንዴት መጠቀም ይቻላል? በቀን አንድ እፍኝ ወይም ደግሞ ትንሽ መጠን እንደ መክሰስ መመገብ ወይም ደግሞ ወደ ኦትሜል ወደ ሰላጣ ወይም ወደ እርጎ መጨመር ትችላላችሁ። ዘጠነኛ ደግሞ የቤሪ ፍሬዎች ናቸው። እንደ ብሉቤሪ፣ ራስቤሪ እናም ክራምቤሪ የምንላቸው የቤሪ ፍሬዎች ጉበትን የሚከላከሉ አንቶ ሲያኒን እናም ሌሎች ፖሊፊኖሎችን በውስጣቸው በብዛት ይዛሉ። ስባማ ጉበትን ለሚያስከትሉ ዋና ዋና ምክንያቶች የሆኑትን የኦክሳይድ ጭንቀትና ኢንፍላሜሽንንም ይቀንሳል። የኢንሱሊን መቋቋምን ያሻሽላል በዚህም የጉበት ስብ ክምችትን ይቀንሳል። እንዴት መጠቀም ይቻላል? ትኩስ ወይም ደግሞ የቀዘቀዘ በስሙዚ በቁርስ ብሎች ወይም ደግሞ በእርጎ ውስጥ መመገብ ይቻላል። አስረኛ የወይራ ዘይት ነው። ኤክስትራ ቨርጂን ኦሊቭ ኦይልን መጠቀም ነው። የወይራ ዘይት እንግዲህ ለምን ይረዳል? የጉበት ኢንዛይም ደረጃ ለመቀነስ የሚረዱ ሞኖ አንሳቹሬትር ስብን በውስጡ ይዟል። የጉበት ስብ ሜታቦሊዝምን እናም የኢንሱሊን ስሜታዊነትን ያሻሽላል። ጥናቶችም እንደሚያሳዩት የወይራ ዘይት የውስጠ ጉበት ትራይግሊሰራይድን ይቀንሳል። ይህም ነን አልኮሊክ ፋቲ ሊቨር ዲዚዝን ለመቆጣጠር ቁልፍ ነው። እንዴት መጠቀም ይቻላል? እንደ ሰላጣ ማቀነባበሪያ በተጠበሰ አትክልት ላይ በመጨመር ወይም ደግሞ እንደ ማብሰያ ዘይት አማራጭ በዝቅተኛ ሙቀት ማለት ነው መጠቀም ትችላላችሁ ማለት ነው። እነዚህን ሱፐር ምግቦች ከመደበኛ የአካል ብቃት እንቅስቃሴ እናም ከዝቅተኛ ስኳርና ካርቦሃይድሬትስ ጋር አዋህዱ። የጉበት መርዛማ ንጥረ ነገሮችን ለማስወገድ እንዲረዳ ብዙ ውሃ ጠጡ። በተለይም የአልኮል ስባማ የጉበት በሽታ አልኮሊክ ፋቲ ሊቨር ዲዚዝ ካለባችሁ አልኮልን አስወግዱ። ስባማ የጉበት በሽታ ካለባችሁ እንዳይባባስ እናም በሽታውን ለመቀልበስ እንኳን አንዳንድ ምግቦችን ማስወገድም ወሳኝ ነው። እነዚህ ምግቦች የጉበት ስብ ክምችትን ያባብሳሉ፣ ኢንፍላሜሽንን ይጨምራሉ እናም ለኢንሱሊን ሬዚስታንስ ወይም ለኦክሲዲቲቭ ስትረስም አስተዋጽኦ ያደርጋሉ ማለት ነው። ስባማዊ ጉበት በሽታ ካለባችሁ መወገድ ያለባቸው ምግቦች እናም ለምን ደግሞ ጎጂ እንደሆኑ ምክንያቶችን አሁን በዝርዝር እነግራችኋለሁኝ ማለት ነው። አንደኛ የተጨመሩ ስኳርን ነው፣ በተለይም ፍሩክቶስ እናም ከፍተኛ የፍሩክቶስ የበቆሎ ሽሮፕ ወይም ደግሞ ሃይ ፍሩክቶስ ኮርን ሲረፕ የምንላቸው ናቸው። ይህ እንግዲህ የሚገኘው በሶዳ ወይም ደግሞ በኮካኮላ መጠጦች ውስጥ፣ የፍራፍሬ ጭማቂዎች፣ የሃይል መጠጦች፣ ከረሜላ፣ ጣፋጮች ውስጥ፣ አይስክሬም ውስጥ፣ የታሸጉ ምግቦችና ጣፋጭ የቁርስ እህሎች ውስጥ ይገኛል። ለምን ማስወገድ አስፈላጊ ነው? ፍሩክቶስ የሚመነጨው በጉበት ውስጥ ብቻ ሲሆን ወደ ስብ ይለወጣል። አዲስ የስብ ምርትን ይጨምራል። የኢንሱሊን ሬዚስታንስን ያባብሳል እናም ወደ ጉበት መቆጣት ወይም ደግሞ ኢንፍላሜሽን ያመራል። ሁለተኛ የተጣራ ካርቦ ሃይድሬትስ ነው። የሚገኘውም በነጭ ዳቦ፣ በነጭ ሩዝ፣ በፓስታ እንደ ኬክ፣ ኩኪስ እናም ዶናት ያሉ የተጋገሩ ምርቶችና የተዘጋጁ የቁርስ እህሎች ውስጥ ይገኛል። ይህንን ለምን ማስወገድ አስፈላጊ እንደሆነ ስነግራችሁ በፍጥነት የደም ስኳርና ኢንሱሊንን ከፍ ያደርጋሉ። ይህም በጉበት ውስጥ ስብ እንዲከማች ያበረታታል። ለጉበት ሜታቦሊዝም የሚያስፈልጉ ፋይበር ቫይታሚኖችናም ማዕድናት የላቸውም። ለክብደት መጨመርናም ለሜታቦሊክ ሲንድረምም አስተዋጽኦ ያደርጋል። ሶስተኛ ደግሞ አልኮል ነው፣ እንደ ቢራ፣ ወይን እናም ኮክቴሎች። ለምን ማስወገድ አስፈላጊ ነው? በተለይም አስቀድሞ ስባማ ጉበት ላለባቸው ሰዎች ለጉበት ሴሎች መርዛማ ነው። ኦክሲዲቲቭ ስትረስን ኢንፍላሜሽን እናም ፋይብሮሲስን ወይም ደግሞ ጠባሳንም ያበረታታል። በአልኮሊክ ፋቲ ሊቨር ዲዚዝ እናም በነን አልኮሊክ ፋቲ ሊቨር ዲዚዝ ውስጥ ስባማጉበትን በፍጥነት ወደ ሲርኮሲስ ሊያሳድግም ይችላል። አራተኛ የተጠበሱ እናም ዘይት የበዛባቸው ምግቦች ነው። የሚገኘውም በፈጣን ምግቦች ውስጥ፣ በጥልቅ የተጠበሱ ምግቦች ውስጥ፣ ከቤት ውጭ የሚገዙ ምግቦች፣ የተጠበሰ ስጋ እናም ቺፕስ ውስጥ ይገኛሉ። ለምን ማስወገድ አስፈላጊ ነው? በጉበት ውስጥ ስብን የሚጨምሩ የሳቹሬትድ እናም ትራንስ ፋትን በውስጣቸው ከፍተኛ ነው። የኮሌስትሮል ክምችት፣ እብጠት እናም የኢንሱሊን መቋቋምን ወይም ደግሞ ሬዚስታንስን ያበረታታል። ለመዋሃድ አስቸጋሪ ናቸው እናም ጉበትንም ይጫናሉ። አምስተኛ የሳቹሬትድ ፋት ነው። የሚገኘውም ስብ ያለው ቀይ ስጋ ውስጥ በሬና የበግ ሊሆን ይችላል እንደ ቅቤ፣ አይብ፣ ሙሉ ወተትና ክሬም፣ የተዘጋጁ ስጋዎች ውስጥ እንደ ቋሊማ፣ ቤከንናም ሳላሚ የምንላቸው ውስጥ ይገኛሉ። ለምን ማስወገድ አስፈላጊ ነው? የጉበት ትራይግሊሰራይድ ክምችትን ይጨምራል። ከፍተኛ የጉበት ኢንዛይም ደረጃዎች ጋር የተያያዘ ነው። ጉበት ስብን የማፍረስ ችሎታውንም ያዳክመዋል። ስድስተኛ ደግሞ ትራንስፋት ነው። የሚገኘውም እንደ ማርጋሪን የታሸጉ የተጋገሩ ምርቶች ውስጥ እናም ለመክሰስ ተብለው የተዘጋጁ ምግቦች ውስጥ ይገኛል። አንዳንድ ፈጣን ምግብና የቀዘቀዙ ምግቦች ውስጥም ይገኛል። ለምን ማስወገድ አስፈላጊ ነው? የኢንዱስትሪ ትራንስፋት ኤልዲኤል ኮሌስትሮልን ከፍ ያደርጋሉ፣ ኤችዲኤልን ይቀንሳሉ፣ እናም የጉበት ስብ ክምችትን ያበረታታሉ። በጉበት ውስጥ ኢንፍላሜሽን እናም ፋይብሮሲስ አደጋንም ይጨምራል። እነዚህ እንግዲህ በብዙ ሀገሮች ውስጥ የተከለከሉ ናቸው ግን አሁንም በአንዳንድ ምግቦች ውስጥ ይገኛሉ። ሰባተኛ ከመጠን በላይ የሆነ ጨው ወይም ደግሞ የሶዲየም መጠን ነው። የሚገኘውም የታሸጉ ሾርባዎች ውስጥ መረቅና ቆምጣጤ ውስጥ የተዘጋጁ ስጋዎች ውስጥ ፈጣን ኑድል፣ ቺፕስ፣ ብስኩትናም የተዘጋጁ ምግቦች ውስጥ ይገኛል። ለምን ማስወገድ አስፈላጊ ነው? ከፍተኛ የሶዲየም መጠን በሰውነት የውሃ መቆየትንና እብጠትን ያስከትላል። የጉበት ጠባሳ ወይም ደግሞ ፋይብሮሲስን ያባብሰዋል። ከፍተኛ የደም ግፊት እናም የሜታቦሊክ ችግርንም ያበረታታል። ስምንተኛ ሙሉ ስብ ያላቸው የወተት ተዋጽዎች ናቸው። የሚገኘውም ሙሉ ወተት ውስጥ ክሬም፣ ሙሉ ስብ ያለው እርጎና አይብ ውስጥ ይገኛል። ለምን ማስወገድ አስፈላጊ ነው? የጉበት ስብን የሚጨምር የሳቹሬተድ ፋትን ይዟል። የኢንሱሊን ስሜታዊነት ወይም ደግሞ ሴንሲቲቪቲን እናም ክብደት መጨመርንም ሊያባብስ ይችላል። ዘጠነኛ አርቴፊሻል ማጣፈጫዎች ናቸው። ከመጠን በላይ ሲሆን ማለት ነው። የሚገኘውም በሶዳዎች ወይም ደግሞ ኮካኮላ ባሉ ለስላሳ መጠጦች ውስጥ፣ ከስኳር ነፃ የሆኑ ማስቲካዎችና ከረሜላዎች፣ ዝቅተኛ ካሎሪ ያላቸው ምግቦች ውስጥ ይገኛል። ለምን መገደብ አስፈላጊ ነው? አንዳንድ ጥናቶች እንደሚያሳዩት የአንጀት ማይክሮባዮምን ሊያስተጓጉሉ ይችላሉ። ይህም በግልጽ በጉበት ጤና ላይ ተጽዕኖን ያሳድራል። ለስኳር ፍላጎት መጨመር ጤናማ ያልሆኑ ምግቦችን ከመጠን በላይ ወደ መመገብም ሊያመራ ይችላል። አርቲፊሻል ማጣፈጫዎች ወይም ደግሞ ስኳርን ስትጠቀሙ ማለት ነው። አስረኛ በከፍተኛ ሁኔታ የተቀነባበሩ ምግቦችን ማስወገድ ነው። እነዚህ እንግዲህ የሚገኙት በታሸጉ ምግቦች፣ በፈጣን ምግቦች ውስጥ የኃይል ምግቦችና ተጨማሪ ስኳር ያላቸው ምግቦች ውስጥ ይገኛሉ። ለምን ማስወገድ አስፈላጊ ነው? ብዙውን ጊዜ የተደበቁ ስኳሮች፣ ትራንስፋትናም የተጣራ ካርቦሃይድሬት በውስጣቸው ከፍተኛ ነው። ለኢንፍላሜሽን ለክብደት እናም ለጉበት ስብክምችት ምችት አስተዋጽኦን ያደርጋሉ ማለት ነው። በአጠቃላይ እንግዲህ ጉበታችሁን እናም ለመፈወስ እነዚህን ምግቦች አስወግዱ ወይም ደግሞ በጥብቅ መገደብ ይኖርባቸዋል። ስኳርናም ፍሩክቶስ የጉበት ስብናም የኢንሱሊን ሬዚስታንስን ያበረታታሉ። የተጣራ ካርቦ ካርቦሃይድሬት የደም ስኳርን በፍጥነት ከፍ ያደርጋሉ እናም የስብክምችትን ይጨምራሉ። አልኮል ቀጥተኛ የጉበት መርዛማ ንጥረ ነገርን ወደ ፋይብሮሲስ ያምራል የተጠበሱ እናም ፈጣን ምግቦች በውስጣቸው ትራንስ እናም ሳቹሬትድ ፋት ከፍተኛ ነው፣ ለጉበት በጣም ጎጂ ናቸው። የሳቹሬትድ ፋት የጉበት ትራይግሊሰራይድን ይጨምራሉ። ትራንስ ፋት የሚያቃጥሉ ናቸው፣ የጉበት ቲሹን ይጎዳሉ። ከፍተኛ የሆነ የሶዲየም ምግቦች የደም ግፊትንና ኢንፍላሜሽንን ይጨምራሉ። ሙሉ ስብ ያላቸው የወተት ተዋጽኦች ለስብ ክምችት አስተዋጽኦን ያደርጋሉ። አርቲፊሻል ማጣፈጫዎች አንጀትን ያበላሻሉ ወደ ስኳር ፍላጎት ያመራሉ እጅግ በጣም የተቀነባበሩ ምግቦች ደግሞ የተደበቁ ጎጅ ንጥረ ነገሮች በውስጣቸው በብዛት ይገኛሉ እነዚህ ሁሏ ጉበታችሁን ይጎዳሉ ፋቲ ሊቨር ዲዚዝን ያበረታታሉ ማለት ነው ቀኑን ሙሉ በቂ ፈሳሽን ጠጡ ስኳር የተጣራ ካርቦሃይድሬትስ እናም የተቀነባበሩ ምግቦችን ገድቡ በቀን ቢያንስ ለሰላሳ ደቂቃዎች የአካል ብቃት እንቅስቃሴን አድርጉ። ለተመቻቸ የጉበት ማገገም በቀን ቢያንስ ከሰባት እስከ ስምንት ሰዓታት በቂ እንቅልፍን ማግኘትም ይኖርባችኋል ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ ፋቲ ሊቨር ዲዚዝን ወይም ደግሞ ስባማ ጉበት በሽታን ለመቀልበስ ወይም ደግሞ ችግሩን ለማስወገድ አሁን ያልኳችሁን በርካታ መፍትሄዎችን ማድረግ ይኖርባቸዋል ማለት ነው። በአመጋገብ ጠቃሚ የሆኑ ምግቦችን መመገብ፣ ማስወገድ ያለባቸው ምግቦችን ማስወገድ፣ ንቁ መሆኑ ወይም ደግሞ የአካል ብቃት እንቅስቃሴን ማድረግ፣ በቂ ፈሳሽ መጠቀም ያስፈልጋቸዋል ማለት ነው። ጎጂ ነገሮችን ደግሞ ማስወገድ ይኖርባቸዋል። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይ ይኝላለሁኝ። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩልኝ አሳውቁልኝ፣ ይላለሁኝ። ከዚህ ቪዲዮ ጋር በተያያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ላይክ እና ሼር ሳታደርጉ በፍጹም እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።